ዛሬ የምንመለከተው እንግዲህ በዚሁ በዶሮ እርባታ ላይ ዶሮቻችሁ የእንቁላል ምርት እየቀነሱ ላስቸግሯችሁ ሰዎች ወይም ደግሞ የእንቁላል ምርታችሁ እንዲሻሻል የምትፈልጉ ሰዎች ጥሩ ነጥቦችን ሰጣችኋለሁ። ምናልባት ብትችሉ ማስታወሻችሁን ብትይዙ በጣም ይመከራል። አንድ ስድስት ሰባት የሚሆኑ ነጥቦችን በጣም ወሳኝ የሚባሉ ነጥቦችን ዛሬ እናነሳለን፣ መፍትሄዎቻቸውንም አስቀምጥላችኋለሁኝ። ምናልባት በምርት መጨመር በዚህ ወቅት ላይ እንግዲህ ጥሩ የእንቁላል ግብይት እየተደረገ ያለበት ወቅት ነው። እንቁላል ከ18 ብር እስከ 19 ብር እየተሸጠ ባለበት ሁኔታ ዶሮቻችሁ የእንቁላል ምርት ከቀነሱ ብዙ አትራፊ አትሆኑም። ለምን? ፕሮዳክቲቪቲ ላይ አልተሰራም፣ የምርታማነት ላይ አልተሰራም። ስለዚህ አሁን በተለይ በእንቁላል ምርት መቀነስ ለተቸገራችሁ ቀንሰው የቀሩ ዶሮዎችም ይኖራሉ። በነገራችን ላይ ቀንሰው መጨመሪያ ያቃታቸው በጣም ብዙ ሰዎች አሉ። ብዙ ዶሮ አርቢዎች አሉና ምናልባት ከአስር ዶሮ አርቢ ምናልባት ዘጠኙ ይሄ ነገር ያጋጥመዋል ብዬ የማስበው አይነት ችግር ነው። ስለዚህ ዛሬ ይህንን ጉዳይ አብረን እንመለከታለን ማለት ነው። በመጀመሪያ ደረጃ እንግዲህ ያው ከመጀመሪያ በፊት እንግዲህ ወደ ጠፋ ብያለሁኝ አይደለም ከዚህ ቻናል ተመልሼ መጥቼ የተለያዩ መረጃዎችን አከታትዬ ለቅላችኋለሁኝ። በዶሮ እርባታም በተለያዩ ዘርፎችም በፊት ስለቅላችሁ እንደነበረው ለቅላችኋለሁኝ። እንግዲህ ይህን ቪዲዮ ላይክ፣ ኮመንት፣ ሼር በማድረግ ደግሞ እናንተ ድጋፋችሁን ምናልባት ትንሽ ከእይታ ስለራቀ ሰዎች ጋር እንዲደርስ ያንን ብታደርጉልኝ በጣም ደስ ይለኛል። እንደምታደረጉት አልጠራጠርም። ከትንሽ ቻናል ነው እዚህ የደረሰውና በጣም ለአክብሮታችሁ ለድጋፋችሁ በጣም አመሰግናለሁኝ። ወደ ዋናው ጉዳያችን እንምጣ። ዛሬ የመጣንበት እንግዲህ የዶሮቻችንን የእንቁላል ምርት መጨመር እንዴት እናስኬደዋለን የሚለውን እንመልከት። የመጀመሪያ ዶሮቻችን ምን ያክል ጊዜ እናንተ ጋር መተው እንቁላል እንደጣሉ ማወቅ አስፈላጊ ነው። ዶሮቻችን እንግዲህ ብዙ ሰው አስተሳሰብ እንዴት ነው ዶሮቻችን መተው እንቁላል ማቆም የለባቸውም የሚል አይነት አስተሳሰብ ብዙ ዶሮ አርቢዎች ላይ ይታያል። እና ዶሮቻችን በደንብ እንቁላል ጣሉ ከተባለ ወይም ደግሞ አሁን አገራችን ላይ ባለው መሬት የወረደ ምን ያክል ጊዜ በጣም ፒክ ፕሮዳክሽን ወይም ደግሞ ፒክ ሲዝን ምን ያክል ላይ ይቆያሉ? ፒክ ሲዝን ማለት የዶሮቻችን ምርት ጣሪያ የሚነካበት የሆነ ወቅት ብቻ ነው፣ የሆነ ወቅት። ይሄ የሆነ ወቅት የምንለው ዶሮቻችን ምርት ከጀመሩ ከአንድ ወር ከአስራ አምስት ቀን ምርት ከጀመሩ ከአንድ ወር ከአስራ አምስት ቀን ለተከታታይ ስምንት ወራት ያክል ዶሮቻችሁ ፒክ ፕሮዳክሽን ወይም ደግሞ ፒክ ሲዝን ላይ የሚቆዩበት እድሜ ነው። እንደው እንቀናንሰውና አምስት ወር ያክል እንኳን ፒክ ፕሮዳክሽን ላይ ወይም ደግሞ ፒክ ሲዝን ላይ ቢቆዩ ዶሮቻችን እናንተ ጋር ከመጡ ያንን ያክል ጊዜ ቆይተዋል ወይ? ፒክሲዝን የሚባለው በግልጽ ለማድረግ የዶሮቻችን የወጣትነት ዘመን ማለት ነው። የወጣትነት ዘመናቸው አምስት ወር እንኳን በቃ በጣም ቀናንሰ ነው። አምስት ወር እንኳን ቢሆን እኔ ጋር አምስት ወር በትክክል ይህን ያክል እንቁላል ጥለዋል ወይ ነው። ዶሮቻችን የወጣትነት ዘመናቸውን እኛ ጋር መስጠት ያለባቸውን ያክል የእንቁላል መጠን ካልሰጡን የሆነ ችግር እኛ ላይ አለ ማለት ነው። ዶሮቹ ላይ አይደለም። ዶሮቹ ላይ አይደለም፣ እኛ ላይ የሆነ ችግር አለ ማለት ነው። ያ ማለት ለምሳሌ ዶሮቻችንን ወደ እንቁላል ያበቃንበትን መንገድ ልንፈትሽ ይገባል። ከዚህ በተጨማሪ ደግሞ የዶሮቻችንን ጠቅላላ አያያዛችን ምን ይመስላል የሚለውን ማየት አስፈላጊ ነው። ስለዚህ ዶሮቻችን ከመጡ ይህን ያክል ወራት ጥለዋል። ስለዚህ እኔ ጋር መጥተው አሁን ምን ያክል መጣል ይጠበቅባቸዋል? እንግዲህ ዶሮ አርቢው በጣም ከፍተኛ እንቁላል መጠበቅ ያለበት ቅድም እንደገለጽኩላችሁ ዶሮዎቹ ምርት ከጀመሩ ከአንድ ወር ከአስራ አምስት ቀን እስከ ለተከታታይ ስምንት ወር ነው። እንቀንሰው ብለን አምስት ወር በደንብ እንዲጥሉ ያስፈልጋል ብለናል። ምንም አይነት ኬዝ ካልገባ ብዙ ጊዜ ከኬዝ ነፃ የሆነ ወይም ደግሞ ከበሽታ ነፃ የሆነ አይነት እርባታን ለመፍጠር ብትቸገሩም፣ ነገር ግን በአንዳንድ ጊዜ በስትረስ ሊጠቁ የሚችሉበት ሁኔታ አለ። ስትረስ አለ ማለት ዞሮ ዞሮ ፕሮዳክቲቪቲን የሚጎዳ ወይም ምርታማነትን የሚጎዳ ከሚጎዱ ነገሮች ውስጥ የሚጠቀስ ነው። ስለዚህ ከዚህ ጋር ተያይዞ ዶሮቻችን ምን ያክል እኛ ጋር ጣሉ ዶሮቻችን እድሜያቸው ሄዶ እድሜያቸው አልፎ መጠበቅ ያለብን ምናልባት ዶሮቹ ራሳቸውን ሊችሉ ይሆናል። ለምሳሌ ራሳቸውን መቻል አለባቸው ብለን የምናስበው ፌስ ሪሌ ሲሆኑ ወይም ደግሞ ዶሮቻችን ዓመት ከስምንት ወር ዓመት ከሰባት ወር አካባቢ ላይ የጣሉ ዶሮች ከሆኑ በጣም በጥሩ አያያዝ የተያዙ ማለት ነው። በዛ እድሜ ላይ ግን ዶሮቻችን እኮ ምንም አዋጭ አይደለም ምንም ትርፋማ አይደለም ማለት አይችልም። አንድ ዶሮ አርቢ ወይም ደግሞ በደንብ መኖ ሰጥቻቸው እንቁላል ይጣሉልኝ የሚል አይነት አሰራር የለም። ዶሮቻችን ሁለት ዓመት ያክል ነው እንቁላል እንዲሰጡ የተፈበረኩት ማለት ይቻላል ወይም ደግሞ የተዳቀሉት እንበለው ወይም ደግሞ የተመረቱት ለእኛ ሁለት ዓመት ያክል ዶሮቻችን እንቁላል እንዲሰጡ ነው የተመረቱት ወይ የተዘጋጁት ማለት። ስለዚህ ከዚህን ያክል እንቁላል ይሰጡናል ማለት ግን ለምሳሌ አንድ ሺህ ዶሮ አስገብታችሁ ስምንት መቶ እንቁላል ለረጅም ጊዜ ስትሰበስቡ ቆይታችሁ ያ ስምንት መቶ እንቁላል ከጊዜ በኋላ የመጀመሪያው እርጅና ዘመን ሲገባ፣ የሁለተኛው እርጅና ዘመን ሲገባ ለምን ቀነሰ ብላችሁ እንዳትጠይቁ። እናንተ በደንብ መጠቀም ይባላል አይደለም። ዶሮ ዶሮ እርባታ ላይ በወጣትነት ዘመናቸው ብቻ ነው ዶሮዎች ላይ በደንብ መጠቀም የሚችሉት። አንድ ዶሮ አርቢ እርባታውን ካቋቋመ በኋላ የወጣትነት ዘመን ቅድም የጠቀስኩላችሁ ወራቶች አሉ። እነሱ ካለፉት አለፉት ነው እንደ ኪሳራ ሊቆጠር ይገባል። በቃ የወጣትነት ዘመናቸውን ካልተጠቀመ መቼም ገንዘቡን አይመልስም እንደማለት ነው። ስለዚህ በዚህ በጣም በጣም ወሳኝ በሚባል የዶሮዎች እድሜ ላይ ራሳችሁን ሰታችሁ፣ ጊዜያችሁን ሰታችሁ በብልሃት በምንድን ነው የሚባለው በእውቀት በቀቺን ጊዜ ልጠቀምና ከዛ በኋላ ጥላቸዋቸው ብትሄዱም ችግር የለውም። ለምን ዶሮቹ ራሳቸውን ሲሸጡ ዮ ከግማሽ በላይ የሚሆነውን እንትናቸውን ይመልሳሉ፣ የወጣባቸው ወጪ ማለት ነው። ስለዚህ እነዚህ ነገሮች ከግምት እንድታስገቡ ልፈልጋለሁ። የመጀመሪያ ምን ያክል ጊዜ እንደጣሉ ማየት አስፈላጊ ነው። ሁለተኛ ከምግብ ጉዳይ ጋር ነው። እንግዲህ መኖ፣ እኔ አብዛኛውን በዚህ እርባታ ላይ የስራ ጊዜ እየጨመረ በሄደ ቁጥር ለመኖ በጣም ቫሊዩ እየሰጠው በጣም ክብር እየሰጠው እየመጣው ነው ያለሁት እና መኖ ምን ያክል አቅም እንዳለው መኖ የሚባለው ነገር ምን ያክል አቅም እንዳለው የሀገራችን ዶሮ አርቢዎች በነገራችን ላይ ውሃ በገፍ ሲያስገቡት አያላችሁ በገፍ በቃ ልኬት የለውም ይጠጡልኝ ነው ብለው የሚያስገቡት መኖ ግን ይብሉልኝ ብሎ የሚያስገባ ዶሮ አርቢ የለም ከምን አንጻር ከወጪ አንጻር ነገር ግን ዶሮቻችን ወጪ ኖረባችሁም አልኖረባችሁም መብላት ያለባትን ያክል መብላት አለባት ሰጥቶ መቀበል ስለሆነ ማለት ነው አሁን እየቸገረን ያለው ሁለት ጉዳይ ነው። አሁን የመጀመሪያ ላይ አንስተውላችሁ አለመስጠትም እኛ ጋር ይታያል። እርባታ ላይ አለመስጠት፣ ያ ማለት ዶሮቻችን ዶሮቻችን 130 ኪሎ እና 140 ኪሎ፣ 140 ኪሎ እየፈለጉ ዶሮቻችን፣ ለምሳሌ 1100፣ 1200 ዶሮች ቢኖሯችሁ 1200 ዶሮች 140 ኪሎ የሚፈልጉ ከሆነ 140 ኪሎ ከመስጠት አይቆይ ይበቃችኋል፣ ትንሽ እየጣሉ ስለሆነ ስለማያዋጣኝ መቶ ሀያ ብሰጣችሁ ሀያም ብቀንስ ያዋጣኛል እንደዚህ ሳድርገ ያዋጣኛል ትላላችሁ ዶሮዎቹን ግን የመስጠት አቅማቸውን በጣም እየገደላችሁት መሆኑን መዘንጋት የለባችሁም ሰጥቶ መቀበል ያልኩት ለዛ ነው ዶሮዎቻችን ከሚፈልጉት ለምሳሌ መቶ አርባ ኪሎ ነው ብለን አስቀምጥናል ከመቶ አርባ ኪሎ መቶ አርባ ሶስት ኪሎ አድርጋችሁ ብትሰጧቸው አሁንም ሰጥቶ መቀበል ነው ዶሮቻችን የእንቁላል ምርታቸውን ሲጨምሩ ባይታይም ነገር ግን ደግሞ የእንቁላሉንም የውስጣዊና የውጫዊ ገጽታውን በጣም ታሳምሩታላችሁ ኳሊቲውን በጣም ትጨምሩታላችሁ ክብደቱን በጣም ትጨምሩታላችሁ ትልልቅ እንቁላሎች እንዲመረቱ አስተዋጽኦ ያደርጋል ስለዚህ ዶሮቻችን ከዶሮቻችን በምንሰጠው ልክ ይሰጡናል ማለት ነው ስንገድበው አቅማቸውን አውጥተው የመጠቀም እንትናቸውን በጣም እንገለዋለን ማለት ነው አንደኛው ይሄ ነው ሁለተኛው እዚህ ጋር ከመኖ ጋር የማነሳው ሌላኛው ጉዳይ ምንድን ነው እዚህ ጋር መከልከሉ ብቻ አይደለም። ሰተናል ሰተን፣ ግን ምን አይነት መኖን የሰጠ ነው የሚለውም ማወቅ አስፈላጊ። ቅድም እንዳልኳችሁ በዛው ምሳሌ ልድገምላችሁ። 140 ኪሎ ብዬ ነው ያነሳሁት። አንደኛው 120 ኪሎ ሰጥቶ አቅማቸውን ገደለ ካልን፣ 140 ኪሎ ሰጥቶ የአቅማቸውን ያክል ላያገኝ የሚችልበት ሁኔታ የመኖ የጥራት መጓደል ነው። መኖን አይታችሁ ፐርፌክት፣ የመኖ በጣም ጥሩ ነው ማለት አይቻልም። የተዋቀረበት መንገድ ወይም ደግሞ ምን አይነት እህሎች በምን ያክል መጠን ገቡ እነዛ እህሎች ከእያንዳንዱ ኪሎ ምን ያክል ኒውትረንቶችን ንጥረ ነገሮችን በውስጡ ያገኛል የሚለው ሂሳብ ስሌት ስንገባ ብቻ ነው እርግጠኛ ሆነን ማወቅ የምንችለው። ያ ማለት ዞሮ ዞሮ ወደ ቀመሩ ፎርሙሌት የተደረገበት መንገድ ይወስኗል ማለት ነው። ስለዚህ መኖ መከልከልም አለ፣ በመስጠት ውስጥ ደግሞ ኳሊቲ መጓደልም አለ። ሁለቱን ነገሮች ብታዩቸው ብዬ አስቀምጣለኝ። በሶስተኛ ደረጃ አሁንም መኖ ላይ ልግባ አላችሁ። ያው መኖ መኖ ብዬ አበዛውባችሁ፣ ግን በቃ ወደዳችሁም ጠላችሁም የቻናሌ ቤተሰቦች በቃ አይኒሸት እንስሳት ስታስቡ፣ ይሄን ቻናል ስታስቡ፣ ዶሮን ስታስቡ ሁልጊዜ መኖ ከፊታችሁ እንዲቀድም። ከዶሮ ሁላ መኖ የሚቀድም ይመስለኛል። ለምን ዶሮች ይታወቃሉ፣ መስጠት ያለባቸውን አቅም ይሰጣሉ፣ ከተሰጣቸው ይሰጣሉ። ነገር ግን መኖ በቃ በደንብ እንድታስቡበት ፈልጋለሁና መኖ ጋር አሁንም መጣውኝ። መኖ ቅድም እንዳልኳችሁ አሁንም በዛው ምሳሌ ልምጣላችሁና አሁንም ወደ 140 ኪሎ ነው የምንመጣው ዶሮቻችን ቅድም እንዳልነው መድገም እንዳይሆንብኝና ዶሮቻችንን ከ140 ኪሎ ወደ 120 ኪሎ ቀንሶ መስጠት አይሆንም ካልን፣ እንዲሁም ደግሞ ይሄንን 140 ኪሎ ደግሞ ጥራት መጓደል ቢኖሮስ ብለን ካስቀመጠን፣ በሌላኛው አቅጣጫ ደግሞ ይሄንን 140 ኪሎ በልተውታል አልበሉትም የሚለው እንመልከት። እንግዲህ አንድ ዶሮ አርቢ ቅድም ሰጠን ያልነው እንጂ አረጋግጧል አላልንም አይደል? ሰጠ፣ በመገቢያ ውስጥ አከፋፈለ፣ አደላቸው፣ አድሏቸዋል። ማታ ግን ምን ያክል ኪሎ እንደተረፋቸው መብላት እንዳቃታቸው ለመብላት እንዳላመቻቸው ወይም ደግሞ የላመ ነገር ሲኖር ለመንቁራቸው አይመቻቸውም። ስለዚህ ያንን ምን ያክል ተረፈ። እኔ እንግዲህ ለብዙ እርባታዎችን ለመጎብኘት ሞክር ያለውኝ ሶስቱም ነገሮች ስላጋጠሙኝ ነው የምነግራችሁ ሶስቱም ነገሮች ስላጋጠሙኝ ነው። እነዚህ ነገሮች እኔ እርባታ ላይ በምሰራበት ሰዓት ላይ አላጋጠሙኝ ማለት ይቻላል። እኔ በራሴ ስህተት አልሰራውም፣ እንደነዚህ አይነት ስህተቶችን አልሰራውም። ግን ምንድን ነው ማደርገው መኖ ቀንሳለሁኝ እኔ ስቀንስ፣ ግን እኔ መኖ ማምረት ከጀመርኩኝ ቆየው ትንሽ ቆየት ብያለሁ። እና ምንድን ነው ሳደርገው የነበረው በጣም ኳሊቲውን ጨምረውና በግራም ደግሞ ቀንስባቸዋለሁ። ያ ማለት ለምሳሌ ቅድም እንዳልከው እናንተ መቶ አርባ ኪሎ ስትሰጡ እኔ ደግሞ አምርቼ መቶ አስር መቶ ሀያ መቶ ሰላሳ አምስት እንደዚህ እንደየ ጥራት ደረጃው ማለት ይሄን ያክል ግራም አንድ ዶሮ መብላት አለባት። ያ ማለት አንድ ዶሮ መቶ አስር ግራም መብላት አለባት ብለን ካነሳን አንድ ሺዎቹ ዶሮዎች አንድ መቶ አስር ኪሎ ይበላሉ ማለት ነው። አንዱ ዶሮ አርቢ ደግሞ እዛው አንድ ሺህ ዶሮዎችን ይዞ ምናልባት አንድ ሺህ ሁለት መቶ መቶ ሀያ ኪሎ ሊሰጣቸው ይችላል። ልዩነት አለው ከአርቢ አርቢ፣ ማለት አንድ አይነት ቁጥር ይዘን ማለት ነው። የመኖ ልዩነቱ ነው የምነግራችሁ እዚህ ጋር። ስለዚህ ቅድም እንዳልነው የጥራት መጓደልም ካለ ከዚህ በተጨማሪ ደግሞ መከልከልም ካለ በመስጠት ውስጥ ደግሞ ፈቅዳችሁ ሰጥታችኋቸው እውነት በአንድ በተፈቀደላቸው ሰዓት ውስጥ፣ ያ ማለት አጠቃላይ ለዶሮች ፖቶፔሬድ የሚባል ጉዳይ አለ አይደለም። በቀን ውስጥ የተፈቀደላቸው የብርሃን መጠን አለ፣ ቆይታው ማለት ነው። በዛ ቆይታቸው ውስጥ ለምሳሌ 14 ሰዓት ልፈቅዱላቸው ትችላላችሁ። 15፣ 16 ልፈቅዱላቸው ትችላላችሁ። ባለማወቅ ከሆነ ደግሞ ወይ 13 ወይ 12 ልፈቅዱ ትችላላችሁ። ባለማወቅ 17ም 18ም ልፈቅዱላቸው ትችላላችሁ። ግን በዚህም በዛም በዚህች 24 ሰዓት ውስጥ በተመደበላቸው፣ ዶሮዎቹ አይተው እንዲመገቡ በተፈቀደላቸው ጊዜ ውስጥ ምን ያክል ተመግበዋል የሚለው ነው ዋናው ጨዋታ የሚሆነው። ብዙ እርባታዎችን ጎብኝቻለሁ ብዬ ያነሳውላችሁ አብዛኛዎቹ እንደውም በጣም ቢውልድ ያደረግና በጣም ተደራርቦ ተደራርቦ ተደራርቦ ተደራርቦ የሆነ ግግር ነገር ፈጥሯል። ስታነሱ ትላትሉላ የሚፈጥሩበት አይነት ፊደሮችን አሉ። እንግዲህ ብዙ እርባታዎችን ለማስተካከል እሄዳለሁኝ፣ ከላይ እስከ ታች ያሉትን ነገሮች ነው የምመለከተው። ከነዛ ውስጥ ግን በተደጋጋሚ የሚያጋጥመኝ ነገር መመገቢያዎችን አለማጠብ መመገቢያዎችን ጽዱ ለማድረግ ያ ማለት ለምሳሌ በቀን ሲመገቡበት የነበሩበትን መኖ መመገቢያ፣ ከዛ ውስጥ ምን ያክሉ ተበልቷል፣ ምን ያክሉ ቀርቷል የሚለው እንግዲህ ዶሮ አርቢ በተወሰኑ ሰከንዶች ውስጥ ገብቶ ገምግሞ መውጣት መቻል አለበት። ይሄ ግዴታው ነው። ስለዚህ ሰተናል፣ ሰተን ግን ዞር ባንል የሚለውን ነገር ማየት ያስፈልጋል። ሌላው የቦታ ጥበት ነው። የቦታ ጥበት እንግዲህ ዶሮቻችን የቦታ ስፋት ማያስፈልጋቸውም፣ የቦታ ጥበት ማያስፈልጋቸውም ሁለቱም እንደየሰው አስተሳሰብ የተለያየ ነው። ሳይንስ ግን ይህንን አይልም። እንደ አስተሳሰብ ሳይሆን ዶሮቻችን ቦታ በጣም ሰፍቷቸው ተስፋፍተው በጣም ሰፊ ቦታ ሰጥተናቸው እንድንለቃቸውም አይመከርም፣ በጣም ጥብቅብቅ አድርገንም እንድንይዛቸው አይመከርም። ስለዚህ እናንተ ዶሮዎችን ዶሮ እርባታ ልታቋቋሙ ስትሄዱ ቦታ መረጣ ላይ ልብ ማለት ያለባችሁ ጉዳይ አካባቢው ምን ይመስላል የሚለውን ነው። የእናንተን የቦታ ልኬት የሚወስነው የምትከፍቱበት ቦታ የሙቀት መጠን ነው። የሙቀት መጠኑ እስከ ስንት ይለካል? የሚለው ለምሳሌ ሰልጣኞቼ ስልጠና በምሰጥበት ሰዓት፣ በመጀመሪያ ደረጃ የመጀመሪያው ቀን ላይ ትውውቅ ነው የሚሆነው። ከትውውቅ በኋላ ግን አካባቢያቸውን እንዲነግሩኝ ነው የምፈልገው። ስናወራ ስለ እሱ አካባቢ ነው ማውራት ያለብኝ እንጂ ስለሆነ የሆነ ማዕከል አድርጌ ስለ አዲስ አበባ ማውራት አልችልም። ስለ ዱከም ስለ ቢሾፍቱ ማውራት አልችልም። ለምን? ሰውየው መጥቶ ቢሾፍቱ ላይ ሊሰራ አይችልም። ዱከም ላይ ሊሰራ አይችልም። አዲስ አበባ ላይ ሄዶ ሊሰራ አይችልም። ምናልባት ሄዶ አርባ ምንጭ ላይ ሊሰራ ይችላል። ስለዚህ የአርቢ ሀያ አሰልጣኞች ቢኖሩ ሀያውም የራሳቸውን የሆነ ኬዝ ነው የሚያነሱት ማለት የራሳቸው ያሉበትን ሁኔታ ብቻ አንስተው እዛ ላይ እንወያያለም ጥያቄ ሲጠይቁ እኔ ከሐዋሳን የመጣሁት ብሎ ነው ጥያቄውን የሚጀምረው። ያንን ያደረግንበት ምክንያት ምንድን ነው? ሐዋሳና ሐዋሳና ሐዋሳና አዲስ አበባ ያለ ሰው እኩል አይነት ስራ አይሰራም። የራሳቸው የሆነ መንገድ አላቸው። በዛ አይነት መንገድ እንዲሰሩ ስልጠናውን በዛ መንገድ እንሰጣለን ማለት ነው። ስለዚህ ከዚህ ትምህርት እንድትወስዱ ያክል ነው። ከዚህ በተጨማሪ እንግዲህ አሁንም ከዚህ ከሙቀት ጋር የተወሰነች ነገር ልጨምርላችሁና ዶሮዎቻችሁ ሲሞቃቸውም ሲበርዳቸውም ዝም አትበሉ። ሲሞቃቸውም ችግር ያመጣሉ፣ ሲበርዳቸውም ችግር ያመጣሉ። በሁለቱም መንገድ ዶሮዎቻችን ምርት ይቀንሳሉ። ስለዚህ የቤት ውስጥ የሙቀት መጠን ለምሳሌ ልብ አንለውም። እኔም በጣም የምፈተንበት ነገር ምንድን ነው? ዶሮ እርባታ ውስጥ ገብቶ መውጣት እፈተንበታለሁ። ለምን መሰላችሁ? እንደነዚህ አይነት የቤት ውስጥ የሙቀት መጠንን ለክቶ ያ ማለት ሬጉሌት እያደረገው እያስተካከለው፣ ሲሞቃቸው፣ ሲበርዳቸው፣ ሲሞቃቸው፣ ሲበርዳቸው ቤቱን እንዲያካባቢው ወይም ደግሞ ቤቱን ለዶሮዎች ተስማሚ እንዲሆን አድርጎ ማቅረብ የሚችል አይነት ሰራተኛ ገበያው ላይ አታገኙም፣ ወይም ደግሞ እርባታው ላይ አታገኙም። ያንን ያክል ተረድቶ ማለት ነው። ያንን ያክል ተረድቶ፣ ምናልባት ባለሙያዎች ይህን ነገር አያውቁትም ማለት ሳይሆን ያውቁታል። ነገር ግን ደግሞ ባለሙያዎች ከዶሮዎች ጋር መስራት ብዙ ጊዜ አልተለመደም። በቋሚነት ገብተው ማለት ነው። በቋሚነት ቢሰሩት ኖሮ ያንን ነገር ያስተካክሉታል። ነገር ግን ሰራተኞች ናቸው፣ ሲሞቅም ሲቀዘቅዝም ልብ አይሉትም። አብዛኞቹም አያውቁትም ማለት ይቻላል። ስለዚህ ከዚህ ጋር ተያይዞ የዶሮዎቻችንን የቤት ውስጥ ሙቀትም ማገናዘብ አስፈላጊ ነው። ዶሮቻችን ሲሞቃቸውም ሲበርዳቸውም መጥፎ ነው፣ በሁለቱም መንገድ። ቀዝቃዛማ ቦታ ይመከራል ይላሉ አንዳንድ ሰዎች። አይደለም፣ ሰምታችሁ ከሆነ ሞቃት ቦታ ላይ ለዶሮች በጣም ምርጥ ነው ይባላል። የአዳማ አካባቢ በጣም ዶሮ አሪፍ ነው የሚል ሰው አለ፣ አዲስ አበባ አካባቢ ላይ በጣም አሪፍ ነው የሚል ሰው አለ። ስለዚህ ከዚህ ጋር ተያይዞ ለዶሮቻችን የትኛውን ቦታ መስራት ትችላላችሁ? እዚህ ጋር ግልጽ ለማድረግ ያክል የትኛው አፋር ክልል መሄዳችሁ መስራት ትችላላችሁ፣ ደብረ ብርሃን መሄዳችሁ መስራት ትችላላችሁ። እንግዲህ እኔ ከማውቃቸው አካባቢዎች ላይ በጣም ሞቃትና በጣም ቀዝቃዛ የሚባሉት አካባቢዎች እነዚህ ናቸው። በጣም በረሃማ የሆነ ቦታ ላይ መስራት ትችላላችሁ። በጣም ቀዝቃዛማ ውርጭ ያለበት ቦታ ላይ እናንተን ለመኖር እስኪከብዳችሁ ድረስ ባለው ዶሮዎች ያንን ተቋቁሞት ማለፍ ይችላሉ። ግን እዚህ ማቋቋም ውስጥ ደግሞ እንዲቋቋሙት ከሚረዳቸው ነገሮች ውስጥ እናንተ ያቀረባችሁት ቤት፣ ያቀረባችሁላቸው ስፔስ፣ ያቀረባችሁላቸው የኒውትረንት መጠን ይወስናል። ምግብ ውስጥ ያለው ንጥረ ነገር ጠቃሚ ነገር ማለት ነው። የዶሮዎቻችንን ብርዱ እንደ ብርድ ስሜት እንዳይሰማቸው፣ ሙቀቱ እንደ ሙቀት አይነት ስሜት እንዳይሰማቸው ማኔጅመንታል ነገሮች በጣም የሚነሱ ናቸው። በቃ አያያዛችን ነው ወሳኝነት። ሁለቱም ቦታ ግን ትሰራላችሁ ማለት፣ ዶሮቹ ሁለቱንም መቋቋም ይችላሉ። ሌላው ቅድም ለማንሳት ሞክር ያለው የእቃዎች አለመስራት፣ እንግዲህ ብዙ እርባታ ውስጥ በመደጋጋሚ እንዳይሆንብኝ እርባታ ውስጥ የጄ ለመዟዟር እና ለማየት ብዙ እድሎች አሉኝ እና እዛ ገብቼ በማየበት ሰዓት እንግዲህ ግማሹ መመገቢያው ተሰብሯል፣ ግማሹ መጠጫው ዘንበል ብሎ ሊክ እያደረገ ነው፣ ግማሹ ገመዷ ብቻ ተንጠልጥላለች፣ ወይ ከላይ የላይኛው ምን ያክል ኪሎ ይይዛል ብለን የምናስቀምጠው ወይም ደግሞ ይሄ ቤዝ ፕሌቱ ደግሞ ወድቆ አፈር ውስጥ ተሸፍኖ ወይ ኩሱ ተደፋፍቶበት ላው ላይ ወይም ደግሞ አንደኛው ፊደር በጣም ኩስ ሞልቶት ምናምን የምታዩት ያ ሁሉ ያንን መመገቢያ እኛ ስንጠቀመው ያ ሌአውት አሁን ፍሎር ዲያግራሙን ስንሰራ አይታችኋል፣ አይደለም? መመገቢያዎችን መጠጫዎችን ምናምን ስናስቀምጥ በሜትር ምናምን ስናስ አሰቃቀላቸው ምናምን ይህንን ሁሉ ለማስቀረት ነው። መመገቢያው እራሱን በቻለ በትክክል ብትጠቀሙበት ዶሮች ውስጥ ላይ ኩስ እንዳይጥሉበት እንዳይነቀል፣ ከፍት በጣም ከፍ እንዳይል፣ በጣም ዝቅ እንዳይል፣ ከአንደኛው መመገቢያ ጋር እንዳይጨናነቅ፣ እንዳይራራቅ፣ ጎን ካለው መጠጫ ጋር እንዳይራራቅ፣ እንዳይቀራረብ ተደርጎ የራሱ የሆነ ስታንዳርድ አለው። ያንን ጠብቆ ማደራጀት አስፈላጊ ነው። እናንተም ብትሆኑ ያንን ጠብቃችሁ ብታደራጁ በጣም የተሻለ ነው እንጂ መመገቢያ ሁሉም ሰው የማያቅ ሰው ዶሮ እርባታ ምን እንደሆነ መመገቢያ ምን እንደሆነ የማያቅሰው ሰው ቤት ውስጥ አስገብቶ መመገቢያ ይሄ ነው ከተባለ አንስቶ ቁጭ ማድረጉ አይቀርም። ይሄ ትልቅ ስራ አይደለም። ትልቁ ስራ ምንድን ነው? የት ቦታ ላስቀምጠው ነው? ከግድግዳው ምን ያክል ላርቀው ነው? ከፍታውን ስንት ላድርገው ነው? ከጉዝጓዝ ምን ያክል ላርቀው ነው? መጠጫና መጠጫ መመገቢያና መጠጫ መመገቢያና መመገቢያ ምን ያክል፣ ከብርሃን ምን ያክል ርቀት ይህ ሁሉ የራሱ የሆነ የተቀመጠለት ሜትር አለ። ሁሉንም በሚያስታርቅ ሁሉንም በሚያስማማ አይነት መንገድ ማለት ነው። እሱም ማወቅና በዚ አይነት መንገድ ብትሰሩ በጣም የተሻለ ነው። ለዛሬ ይህንን ሀሳብ አነሳውላችሁ። ይህ ቪዲዮ ከተመቻችሁና ጥሩ ሀሳብ ጨብጠንበታል፣ ጠቅሞናል ብላችሁ ካሰባችሁ ላይክ እና ኮመንት ላይ ደግሞ እስቲ አስተያየቶቻችሁን በዚህ ላይ ያላችሁን ሀሳብ ጻፉልኝና ልመልከታቸው። እንግዲህ ስለተከታተላችሁ እጅጉን አመሰግናለሁ። ትንሽ ደቂቃውን ረዘም አድርጌባችኋለሁ። በጣም ይቅርታ በመጠየቅ አጫጭር ቪዲዮዎችን ለመስራት ሞክራለሁኝ የራሴን የሆነ ኤክስፒሪየንስ ስጨምርበት ነው ደቂቃው ትንሽ ረዘም የሚለው ርዕሱ ይህን ያክል የሚረዝም ጉዳይ አይደለም። ስላዳመጣችሁኝ እስካሁን አብራችሁኝ ስለቆያችሁ ዶሮ እርባታ ስለምትወዱ፣ ክበሩልኝ። አመሰግናለሁ።